የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ አርባ አራት ላይክ በማድረግ ጀምሩት። ዮሴፍም የቤቱን አዛዥ እንዲህ ብሎ አዘዘው፦ ዓይበታቸው የሚያነሳውን ያህል እህል ሙላላቸው፤ የሁሉንም ብር በየዓይበታቸው አፍ ጨምረው። በታናሹ ዓይበት አፍ የብሩን ጽዋዬንና የእህሉን ዋጋ ጨምረው። እርሱም ዮሴፍ እንዳለው አደረገ። ነግህም በሆነ ጊዜ ሰዎቹ አህዮቻቸውን ይዘው ይሄዱ ዘንድ ተሰናበቱ። ከከተማይቱም ወጥተው ገና ሳይርቁ ዮሴፍ ለቤቱ አዛዥ እንዲህ አለው፦ ተነሥተህ ሰዎቹን ተከተላቸው በደረሰህባቸውም ጊዜ እንዲህ በላቸው፦ በመልካሙ ፈንታ ስለምን ክፉን መለሳችሁ? ጌታዬ የሚጠጣበትን ምሥጢርንም የሚያውቅበት ጽዋ አይደለምን? ባደረጋችሁት ነገር በደላችሁ። እርሱም ደረሰባችሁ ይህንም ቃል ነገራቸው። እነርሱም አሉት፦ ጌታዬ እንደዚህ ያለው ቃል ለምን ይናገራል? ባሪያዎችህ ይህን ነገር የሚያደርጉ አይደሉም። እነሆ፥ በዓይበታችን አፍ ያገኘነውን ብር ይዘን ከከነዓን አገር ወደ አንተ ተመልሰናል፤ ከጌታህ ቤት ወርቅ ወይንስ ብር እንዴት እንሰርቃለን? ከባሪያዎችህ ጽዋ የተገኘበት እርሱ ይሙት፤ እኛ ደግሞ ለጌታችን ባሪያዎች እንሆን። እርሱም አለ፦ አሁንም እንዲሁ እንደነገራችሁ ይሁን፤ ጽዋው የተገኘበት እርሱ ለእኔ ባሪያ ይሁነኝ እናንተም ንጹህ ትሆናላችሁ። እየራሳቸውን ፈጥነው ዓይበታቸውን ወደ ምድር አወረዱ፥ እየራሳቸውም ዓይበታቸውን ፈቱ። እርሱም ከታላቁ ጀምሮ እስከ ታናሹ ድረስ በረበራቸው፥ ጽዋውንም በብንያም ዓይበት ውስጥ አገኘው። ልብሳቸውንም ቀደዱ፥ ዓይበታቸውንም በአህዮቻቸው ጭነው ወደ ከተማይቱ ተመለሱ። ይሁዳም ከወንድሞቹ ጋር ወደ ዮሴፍ ገባ፥ እርሱም ገና ከዚያው ነበር፤ በፊቱም በምድር ላይ ወደቀ። ዮሴፍም፦ ይህ ያደረጋችሁት ነገር ምንድር ነው? እንደ እኔ ያለው ሰው ምሥጢርን እንዲያውቅ አታውቁምን? አላቸው። ይሁዳም አለ፦ ለጌታዬ ምን እንመልሳለን? ምንስ እንናገራለን? ወይንስ በምን እንነጻለን? እግዚአብሔር የባሪያዎችህን ኃጢአት ገለጠ፤ እነሆ፣ እኛም ጽዋውን ከእርሱ ዘንድ የተገኘበትም ደግሞ ለጌታዬ ባሪያዎች ነን። እርሱም አላቸው፣ ይህን አደርግ ዘንድ አይሆንልኝም፤ ጽዋው የተገኘበት ሰው እርሱ ባሪያ ይሁነኝ፤ እናንተ ወደ አባታችሁ በደኅና ውጡ። ይሁዳ ወደ እርሱ ቀረበና እንዲህ አለ፣ ጌታዬ ሆይ፣ እኔ ባሪያህ በጌታዬ ጆሮ አንዲት ቃል እንድናገር ለምናለው፤ እኔንም በባሪያህ ባሪያህን አትቆጣኝ አንተ እንደ ፈርዖን ነህና። ጌታዬ ባሪያዎቹን፣ አባት አላችሁን ወይስ ወንድም? ብሎ ጠየቀ። እኛም ለጌታዬ እንዲህ አልነ፣ ሽማግሌ አባት አለን፣ በሽምግልናው የወለደው ታናሽ ብላቴና አለ። ወንድሙም ሞተ፣ ከእናቱም እርሱ ብቻውን ቀረ፣ አባቱም ይወደዋል። አንተም ለባሪያዎችህ፣ ወደ እኔ አምጡት፣ እኔም አየዋለሁ አልህ። ጌታዬንም፣ ብላቴናው አባቱን መተው አይሆንለትም፣ የተወውም እንደሆነ አባቱ ይሞታል አልነው። ባሪያዎችህም ታናሽ ወንድማችሁ ከእናንተ ጋር ካልመጣ ዳግመኛ ፊቴን አታዩትም አለ። ወደ ባሪያህ ወደ አባታችን በተመለስን ጊዜም የጌታዬን ቃል ነገርነው። አባታችንም ተመልሳችሁ ጥቂት እህል ሸምቱልን አለ። እኛም አልነው፣ እንሄድ ዘንድ አይሆንልንም፤ ታናሽ ወንድማችን ከእኛ ጋር ይውረድ እንደ ሆነ እኛም እንወርዳለን፤ ታናሽ ወንድማችን ከእኛ ጋር ከሌለ የዚያን ሰው ፊት ማየት አይቻለንምና። ባሪያህ አባቴም እንዲህ አለን፣ ሚስቴ ሁለት ወንድ ልጆችን እንደወለደችልኝ እናንተ ታውቃላችሁ። አንዱም ከኔ ወጣ፣ አውሬም በላው አላችሁኝ፤ እስከ ዛሬም አላየሁትም። ይህንም ከኔ ለይታችሁ ደግሞ ብትወስዱት ክፉም ቢያገኘው፣ ሽበቴ በሐዘን ወደ መቃብር ታወርዱታላችሁ። አሁንም እኔ ወደ አባቴ ወደ ባሪያህ ብሄድ፣ ብላቴናው ከእኛ ጋር ከሌለ ነፍሱ በብላቴናው ነፍስ ታስራለችና ብላቴናው ከእኛ ጋር እንደሌለ ባየ ጊዜ ይሞታል። ባሪያዎችህም የባሪያህን የአባታቸውን ሽበት በሐዘን ወደ መቃብር ያወርዳሉ። እኔ ባሪያህ በአባቴ ዘንድ ስለ ብላቴናው እንዲህ ብዬ ተውሻለሁና እርሱንስ ወደ አንተ ባላመጣው በአባቴ ዘንድ በዘመናት ሁሉ ኃጢአተኛ ሆናለሁ። ስለዚህ እኔ ባሪያህ በጌታዬ ዘንድ ባሪያሁ ሁኜ በብላቴናው ኮንታ ልቀመጥ፣ ብላቴናውም ከወንድሞቹ ጋር ይውጣ። አለዚያ ብላቴናው ከእኔ ጋር ከሌለ ወደ አባቴ ቤት እንዴት እወጣለሁ? አባቴ የሚያገኘውን መከራ እንዳላይ የዛሬው ትረካ በዚህ ተጠናቋል። በቀጣይ ምዕራፍ እስክንገናኝ ድረስ መ